በሁለት ምርጫ ውስጥ ገብታችሁ ታቃላችሁ። በምን አይነት ምርጫ? በምን አይነት ምርጫ? ጮክ ጮክ ስል እስቲ ጮክ ስል እስከ ሶስት ይሄዳል። በጣም ጮክ ስል እስከ ስንት ይሄዳል? እስቲ እና እንዴት ናችሁ ልጆች እጅ ሰላም ናችሁ? እጅኩ የትራየቱጋ እንደማስቀመጥ ለራሱ ክራይዘት አንዳንዴ እጅ ስራ መፍታት አይወድም እና

እና ቤተሰብ እስቲግቡና ላይክ አድርጉ፣ ሐሳብ አስተያየታችሁን ጻፉ። ዩቲዩብ በጣም አዲስ ነገር አምጥቷል። ይኸው እዚህ ጋር እሱ ኮላቦሬት ኮላቦሬት አምጥቷል። ለሁለቱንም መግባት እንችላለን። አዎ፣ እንትን ላይ ሳውራ ወጥቶ ወጥቶ አወራሽ አለ ሚውት አድርጌ ሰከንድ ሰከንድ

የሰላም ነው ብለሽ ታስቢያለሽ እስቲ መልስ ስጭ የሰላም ነው ብለሽ ታስቢያለሽ የሰላም ነው ብለሽ ታስቢያለሽ እስቲ መልስ ስጭ ብሎክ ብሎክ ብሎክ የሚባል ነገር አለ እኮ ብሎክ አደርግሻለሁ ብሎክ የሚባል ነገር አለ ብሎክ ነው ማደርግሻለሁ የሰው ገንዘብ ለመብላት እንደዚህ ይሄን ያህል የሰው ገንዘብ ለመብላት ተራራ በጣም ይደብራል የፈላጊ እኔ ሰው እኔ የምፈልገው ነገር እንኳን ቢሆን በጣም የምፈልግኩት ነገር እንኳን ሲሆን ሰው ሁለት ሶስት ደቂቆ ከጠየቀኝ እንትን ነው የሚመስለኝ፣ በቃ የውሸት ነው የሚመስለኝ። እኔ ሰው እንደዚህ በጣም እንትን ሲል አልወደድ። ደራሲ ጉዳይ ወይ የው ሰው ሊያብድ ነው። እንደ ምንድን ነው